የኔ ፍቅር ጽዬ የአራዳ ጥግ ጉራጌ ሚስት ፈልጋለሁ። አይኖ ካገኘው አማራ ተራራ ሞክራለሁ። ግን የጉራጌ ግስት ማግኘት ከባድ። ጉራጌ ኔና ጣጣያቅ ባሉ ማታ በደንብ አርጎ ጉዳዩን አርጎ ካደረ ጠዋት ጉራጌ ሚስት ቡላ የቡላ ገንፎ ፏ አርጋ ታቀርበላለች። ወገብህን የለፋህበትን ጥግ ቡና አጣድፋ የቅቤ ቡና አፍልታ ጠጣልኝ አይዞህ ብላ ነው። አልጋ መውረጃ ሳሰጥ አጭበርብረ ከቤት ከወጣ ቡላ የለም እዛ፣ እንትንህን ጋጥ ቶስትህን ብላ፣ ያ በሰጠው ልክ ይሰጥሃል። ቁጭ ብለህ ተንጋለህ አድረህ፣ እኔ ገንፎ ጠዋት ተነስቼ ላገነፋልህ አልችልም። አንድ ሰው ሚስት ካገባ ይሄ ደክሞኝ ዛሬ ስራ ወጥሮኝ ሆነ እንዲሆነ ብሎ አጭበርብሮ ምንም ሳያረግ ማደር የለበትም። ወንድ ልጅ በዛ ከተባለ አንድ ቀን ነው ብሬክ። ልጅ ስድስት ቀን መስራት አለበት። ምን አባቱ እኔ ወንድሜ ነው እንዲያገባሁት መስራት ያለበትም መስራት አለበት። አብረን ስንኖር እኔ ወንድሜ አይደለም። ለመኖርማ እኔ ወንድሞችን ምኖቼን ሰብስቤ እኮ እኖራለሁ። ስንጋባ እኔና እሱ

ዘይት ቀይሬ ተስማምቶኝ እንደኔ ጽላ አግቡ ተስማምቶኛል። ባሌ ነው የምላቸው፣ ቢኮስ ስለተስማማኝ ዩካንሲ ቦዲ ቼንች አርጎ ቆዳዬ ጥራቱ የአንዳንድ ሰው ሊመች ይችላል፣ የአንዳንድ ሰው አለርጂክ ቋቁቻ። አንዳንድ ሰዎች አግብተው ቋቁቻ ይመስላሉ። ዲ ምን እየደበደበ ነው ዲ የሚያሳድራት ትላላችሁ? አሁን የኛው ባሌ በቃ አልኳችሁ። ፊቴ እያበበ ምንም ይኸው ምንም እቀባው እኮ የለም በቃ አበያባ ጠዋት ስነሳ ተስማምቶኛል ማለት ነው። ስለዚህን ወጥረ ይዘህ እስከ መጨረሻው አብሮ መኖር ነው። ከተስማማኝ ሴት አንድ ችካ ግብታ አመዳም ከመሰለች ዘይቱ አልተስማማትም። በሆነ ነገር አድርጋ መቀየስ ብቻ ነው። ያ እንደዛ ነው። እኔ ተስማምቶኛል፣ እግዚአብሔር ይመስገን። ምችት ልልትን ያለኝ እንደ ቡጣዬ ቡጣ ባላው ምችት በአንድ ጊዜ። ከዛ ከስደት መታ ሳይዜ ሚዲየም ነው ብላይ። እኔ ሮማን ተሰማ ቡጣዬ ነፍሴ እስኪወጣ ነው የምወዳት። ከኔ ጋ ማች እንድናደረግ ብዬ ከኔ ጋ እንዳይነ ልብስ ምናምን ገዛ ዝቼ ሄድኩኝ። እዛ ምን አባቱ እኔና ቡጣዬ ይሄንን ፒፕል እናሳየዋለን ብዬ ሲሄድ ቀድማኝ ገባች። እናንተ ጠላታችሁ በሁለት ወር ብልጽግና ከኋላ ያለ ይመስል ሞንደል ሞንደል ቤት በኩል ይግባ ሰሉዋ ይህ በሁለት ወር የእሷ ዘይት የገጠማት ይለያል። የምን ዘይት ነው ልበለው? ይሄ ጥረት ያለው የምንድን ነው የሚባለው ዘይት ነው የእሷ ደግሞ አያድርስባችሁ። ጠላታችሁ ሙንድልድል ብላ ማናጀር የሆነ ሱቅ ለመቅጠር ራሱ እዛ ሀገር

ይቀጥርልኛል በቃ ታነሳለች። ከስራ ስንመጣ ቤቱን ሮማንቲካ ካንድላ ከአንድ ላብርታ ምን ብላ የሞቀ ኦይል አድርጋ ባሌ ደግሞ ማሳጅ፣ በጣም ጎበዝ ነው። እሱ ነው መሰለኝ የተመቸኝ። ያው እኛ ሴቶች፣ የአበሻ ሴቶች እንፈራለን። ጉዳዩን ስፈልግ እኔ ዛሬ በጣም ደኮይኖ አልኩት ማሳጅ አርገኝ ትላላችሁ። በዛው ጉዳዩን በሾርኔ እኮ መጠየቅ ነው። አይኑ አበሻ እንፈራለን። እኔም እንደምንጣጣው እኳ አደለውም አፍራለው ግን እረ እኔ ማሳጅ አልቻልኩም፣ በእናት ማሳጅ አርገኝ ተኛ ትላላችሁ። በዛው ይጀመራል። ሌሊት ደግሞ ትነሱና ከአማራችሁ እንቅልፍ ቢያለኝ የሚላችሁ አውቃችሁ በእግራችሁ ግልግው አርጋችሁ መግፋት ምንድነው ሲል እንቅልፍ ቢያለ፣ ከዛ ስቲ አንጀ እዚህ ማጅራቴን ስታሸኘ ያስተኛኛ ልስቲ አድርግልኝ ትላለህ። ስታደርግ ጉዳዩ ይጀመራል። ሁለት አልሆነም። ከዛ ጠዋት ደግሞ ምንም እናንተ ባትፈልጉ ራሱ የወንድ ልጅ እቃ ጠዋት እስታንድ ብሎ ነው የሚነቁት። ወንድ ልጅ ጤነኛ ከሆነ ጠዋት እቃው ካልተነሳ የሆነ የደም ብዛት ችግር አለበት፣ የመኗኗር ችግር አለበት፣ ምናምን ችግር አለበት። እና ጠዋት ሴት ልጅ መለማመጥ ያስፈልጋት። እስታንድ ብሎ እንደ ብረት ነው ደንዝዘው የሚነሱት። ከዛ በስማም ብለው ራሳቸው ነው በቻይንኛ የሚቀሰቅሷችሁ ያ ጠዋት ጠዋት ወንድ ልጅ ሲሞትና ጠዋት ጠዋት እቃው ካልቆመ ችግር አለ። ሄዳችሁ ተመርመሩ። ይህንን ጫት ምናምን እየበላ በጫት ምናምን አታሳብ። ጠዋት ካለረ በቃ ወፍ የለ ማኪም ቤት ሄድና ቼክ ተደረግ። ያንዳንዱማ ከሞቱ በኋላ እኛ ሰፈር የሆኑ ሴት ሰውዬ ቁሌታም ነበሩ። ሞተው ገናዧ መታ በምን ብሎ ይብረድቃቸው በእንትን አምጥተው በቡና ዘነዘና አናቱን ብለውን ያስተኙት። ያንዳንድ ደግሞ አያድርስባችሁ ነው። ሞተውም የሰፈሩን ሰው የጨረሱ ነበሩ። በዘነዘና ሴትዮዋ ደግሞ ቢብሏቸዋል መሰለኝ። ገናሉ እያየናቸው አምጡ ዘነዘና ብላም በዘነዘና አጋደመችው። ተናደዋል። ግን ሴትዮዋ ሳያቸው ለምን የሆነ ይፈላለጉ ነበር። ሞተው አገኟቸዋል። ታወጡት በዘነዘና ነው። እረ ተቡ ትንሽ ሲቆይ ምናምን ሲባሉ ኖኖኖ ነው በዘነዘና ቀል ሰው አስተኙት፣ ኖረህም አልጠቀምክ ብለው ሲሪየስ እሳቁ። እናንተ ምን አለባቸው? እኔ ምሬን ቀል መስሏችኋል። ያ አሁን የሀቢባ ባል ሬሳ መገነዝ ነው ስራ የገባው። ሶሪ ደግሞ ይች ሀቢባ ካፌ መጣች። እንደዛ ውጭልኝ እንደዛ አንቺ ቤስቲያም ማነ ቡጥዬ? ሞዳት የኔ እናት በጣም ነው እኮ ሞዳት። ውሽጌ እና የውሽጌ ባል ሬሳ መገነዝ ዱባይ ላይ። አቤት አረቦችማ ቆሌታም ናቸው። ይሄኔ የወንድ ቃ ሲሰብር ነው የሚያድረው መከራውን እያየ ይሄ ምስኪን ጉራጌ። የዛሬው ይለያል፣ ወየው። ምኑ ነው የሚለየው? ፋክቱን ስለተናገርኩ ነው እንዴ? እኛ ጉራጌዎች በነጻነት ነው አባት ያሳደገኝ። አዲስ አበባ ልጅ ነኝ። በነፃነት የተሰማኝ እናገራለሁ። እናንተ ደብቁ፣ እኔ ምን አስደበቀኝ? እኔ ፍነጭ ነጩ ነው ኮም ነግራችሁ። ያ ሀቢባ የሚከተሉት እነዚህ ጅል፣ የጅል ቋጠሮ ሁሉም ከአራት ያክፍል አምልጦ የመጣ ኔ ቢጤ ሁላ ተከትላት ቢጮ እኔ አልሰማችሁ አሁንም ወደፊትም ሀቢባ ለክፋት አልተናገረችም። ጉራጌ ትጠላለች አልተባለችም። ጉራጌ ይሰራል፣ የስራ ሰው ነው ብላ ያብራራችበት ሁኔታ ጉራጌዎችን አስቀይሟል። ይቅርታ ጠይቄን የተባለችው እምቢ ስትል አባቷ አልቀሩኝ አክስቷ አልቀሩኝ፣ የሞቱ አያቷን ከጉድጓዳ ቅምሬ ወግሬያችኋለሁ። ምንም አታመጡ እንኳን እሷ ጳጳሱ ሆኑ ሰድቤያቸዋለሁ። ምን ታመጣለች? ሁሺ ማን ትበልጣለች? እሷ ጉራጌ ስለሆነች እና አዲስ አበባ ስለሆነች በስልክ ሄዳ ለምን ጳጳሱን እኔ ታዲያ ከሃይማኖቴ በላይ የለም ጳጳሱ እንዲያረጉ ሲባል ሚዲያ ላይ ቼ ነው አይደል? ከዛ የጳጳሱን አፈላልጌ ወይ ቄስ ደውዬ ምን አርገው ነው እንዴት አርገው ነው ብዬ መጠየቅ እችላለሁ አይደል? ሲያናድዱኝ ቀጠቀጥኳቸው። ሚዲያ ላይ ጳጳሱ ሀቢባ ማን ስለሆነች ነው የማትቀጠቀጠው? ደውለሽ ብጠይቃት እኔ ብታ ሲጀመር፣ እኔ ስልኳም የለኝም። ቅራቅምቦ ጅብ ዘንጦ ፊት ሚዲያ ስለተንጫጫ ሚዲያ ተሰብስቦ እሷ ጋር ስለገባ የሚወራና የማይወራ ሰብስባ የአረብ ሀገር ልጆች ሰብስባ ስላዳመጠቻቸው ማንም አያዳምጣቸውም። እሷ ናት አንደኛ መሄጃ የላትም ልጆች ወልዳ ከሁለ ልጆቿ ጋር ስራ እዚያ ሀገር ልሰራ አልችልም። ስለዚህ ያላት ዕድል የሚያዳምጠው ያጣ ችክ ሰብስባ ማዳመጥ ነው። ሴቶቹ የሚያወሩት ምንድን ነው? ባሌ መብራት አጥፍቶ አንድ ቀን ሰምቻታለሁ። አንድ የምታውራው የሚወራ የማይወራ እንኳን አታውቅም። እንደዚህ ብሎ መብራት አጥፍቶ አልታየኝም ብሎ እሞ ሙየን ስቶት በንትን ያረገኝ በካካ መጫ አረገኝ ስትላት እንዲማ ካረገ ባለጌ ያውቆ ነው ትላታለች። ይሄ ወራል ሚዲያ ላይ ባሌ እንዲያረገኝ ስትል አዳምጣ እንደዚህ አድርጎኝ ባሌ እንደዚህ አድርጎኝ ይሄማ ክፉ ነው እንዲያረገ እንዲያረገ እንዲካረገማ ይሄ ባል ምን ይሰራልሻል ብላ የማይወራ ሲያውሩ ተው ሳትላቸው እንደሱማ የሚያዳምጥ ማጠው ሁሉም እኮ ማዳመጥ ይችላል። እነሳ ድ የሚማረጋ ይሄ ስብና ይጠይቀዋል። አንቺ ታርጌትሽ ብርና ብር ነው እንጂ ቁጭ ስላልሽ ቤትሽ ቁጭ ላልኩ ላይቀር ላዳምጥ ብለሽ ስለምታዳምጫቸው እኛ እንዲህ የሚዘባርቁት እኔ ጋር ቢመጡ እንደዚህ ሚዲያ ላይ አይወራም፣ ነውር ነው። እኛ ኢትዮጵያንን ባሌ በዚህ ጋር አረገኝ ሊያረገኝ ነበር፣ ስቶይ ሊገባ ነበር ሊወጣ ነበር፣ ባሌ የእናቴን እንትን ወገባቸውን አለ ምናምን የሚል ወሬ ብታመጪ እኔ አልሰማሽም ተዉ ማለት አለባት። ይሄን ደግሞ እስከዛሬ ተቃውሞያት አላውቅም። ወንዶች ሄደው ተቃውመዋታል። ነገር ግን እምቢ አለች። አፋታ አፋታ ተፋቱ፣ ተፋቱ፣ ተፋቱ ብላ ያንን ሁሉ ሽግ አፋታ። አሁን ደግሞ ላጋባችሁ ነው አለቻቸው። ገልብጣ ከተመቻችሁ እኔ አሁንም እመብርሃን ምስክሬ ናት። አይደለም ይሄ ያልተማረ የተማረ ግሬሳ ተሰብስቦ እሷ ቤት ቢገባ ችግር የለብኝም። ኖሮብኝማ አቅም ቢኖርብኝማ እነ ጆከር ሲነሱባት ሞጣ ሲነሳባት ዮኒማኛ ማኛ እዮዳ ሁሉ ተሰብስቦ እኔን እንወጥቼ ሴታ ሴቶች ከወንድ ጋር ትጣዱም ብዬ ሞልቼ ያንን ሁሉ ሰው ያስቆምኩት እኔ አዲስ አበባ የምቀናባን ነገር የለም። በምኗ ጅብ ዘንጦ ይችም ቂጦና ፓንታ ማራት አሉ ይህም አፍንጫ ሆኖ የአፍንጫ ጌጥ አርጋበት እንደገና የቲቪ ስክሪን አርጋ በቀደም ለምት እንኳን እነዛ ትልልቅ ሰዎች ገብተው እነ አርቲስት ማማ ገብተው እንኳን እሷ መነጥሯ ጋ ይችም ቂጦና ፓንታ ማራት ይህም አፍንጫ ሆኖ እስክሪን ቲቪ የሚያክል መነፅር ግድግዳ ደግሞ እኮ ዲዛይነር ቢሆን ጥሩ ነው። እንደምትበላው ደና ዲዛይነር መነፅር ሊቪቶንስ ብትገዛ አርጋ እንደገና መከሯን ሐቢባ እንደዚህ አድርገውኝ እንዲህ ብለውኝ ትላለች፣ ቁጭ ብላ ስክሪን ቲቪ አርጋ ማለት ነው። እኛ ምን እናርግሽ? ጉራጌን አጥፍተሻል፣ ይቅርታ ጠይቂ ብለው በስነስርዓት ገብተው ጠየቁሽ፣ እምቢ ስቲ ጉራጌ ከኔ ባሱለኛ ናቸው። እኔ ጉራጌዎችን በትንሽ ነገር አስቀይሚያቸው፣ ልጆቼን የሞተውን አባቴ ዘቅዝቀው ረግጠውኛል። እኔን የረገጡ አንችን አትረገጭበት። ምን ምክንያት አለ? ልጆቼን ረገጡ፣ እንዲረገጡ የእኔን ልጆች ረግጠዋል። ስለ ጉራጌ መብት የተከራከርኩ ማንም በሌለበት ሰዓት፣ የዛሬ 12 ዓመት 13 ዓመት የጉራጌ ልጆች ባልወጥበት አራትነን አምስት ሆነን ቀጥ አድርገን ይህን ሚዲያ ስለ ጉራጌ ማንንም አታናግሩም ብለን ለጉራጌ ቆሜያለሁ። ጉራጌ የሚያውቀዋል። እንኳን እዚህ ቲክቶክ ላይ ያለው የትናየት አገር ያለ አባቶች ትልልቅ አባቶች እየደወሉ ሮምዬ፣ አንቺ ሚዲያ ላይ ባትኖሪ ኖሮ ጉራጌን ያዋርዱት ነበረ። እግዚአብሔር ምስክሬ ነው። ትልልቅ አባቶች፣ የጊፍት ሪልስቴት ባለቤት ገብረየሱስ ኢጋታ ጉራጌ ነው። እንዳለ ያዳምጣሉ። በየሄድኩበት ጉራጌዎች እንግዲህ ምን አድርጌው ነው? ሀያ ሁለት ያለው ያ ስጋ ቤት፣ ያ ሁሉ ውስኪ አውርዶ ጓደኞችን እነ ማፊን እነ ሚኪን፣ ያ ሁሉ የአዲስ አበባ ልጆች ሰብስብ ቤት ዛጋ፣ ያ ሁሉ ስጋ አውርዶ፣ ያ ሁሉ ቡና አፍልቶ፣ ያ ሁሉ ነገር ያደረገልኝ እኔ የታውቆይ ነው። እብ ማስታወቂያ እንኳን አላረኩለትም። ጉራጌን ስላከበርሽ እናከብርሻለን፣ ጉራጌ ሚዲያ ላይ ስላስከበርሽልን ብሎ ነው የጋበዙኝ ስለ ጉራጌ ቆም ያለው። እኔ እንኳን ባጠፋ የጉራጌ ልጆች አይለቁኝም። ዘቅዝቀው ነው ፎቶን የሚረግጡኝ። ስለዚህ የእሷ ውይ የጉራጌ ስብና እንዲህ ነው፣ እንደ ፎቶ ይዘቀዝቃሉ። እናንተ ስትዘቀዝቁ ሲያዩ ላይ ዘቀዝቁ ዘና። እንኳን ለዚህ ጅብ ዘንጦ እንዴ! ሀቢባ በምን ዋልቅን አባት የትኛው መልኳ እኔ ጋር ደርሶ ነው ቆማ አልጋ ስር የምትገባ ኩሩ ኮረሪማ የጉራጌን ኮረሪማ የምታክል ሴትዮ አይኗ እግዚአብሔር እንዳይዘለው ጢን ጢን አድርጎ ሰጥቷታል ምን አፍንጫዋ ምኗን ነው ፀጉሯ ቁርንጥጥ እድሜ ለዊግ ዊግ ባይኖር ዊግ እኮ ከመውደዷ የተነሳ የዊግና የፀጉሯ ልክ የራሷ ፀጉሮ እኮ እንዲህ ብትል ቲክቶክ መልኬን እያወቀ ስለሚዘጋብኝ ፊቴም መሸፈን አለብኝ። ሙስሊም የማይደረብደርበትን የሙስሊም የሆነውን ሃይማኖት መገለጫ ኒቃብ ለብሼ ፀጉሬን በዚህ አድርጌ እመጣለው እመጣለሁ። የምን ድፍረት ነው የምትናገሪውም? ግን ታውቂያለሽ፣ እያስታወቅሽ እንደሆነ። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ ማን አለብኝነት እኔ ገዝ እስከሚሸጥ ድረስ ሜዳ ላይ ገዝቼ ማድረግ መብቴ ነው፣ ከሃይማኖት ጋር እታያይዙት። አረ መብትሽ ነው። እና እኔ የጳጳስ እንትን ኮፍያ ውጭ ስለሚሸጥ የጳጳስ ኮፍያ ማድረግ መብቴ ነው በይው፣ እንደዛ የመለኩሴን ቆብ እዚህ ጋር እርጌ መብቴ ነው ሳልመለኩስ። ምታወሪውን ራሱ ምታውቂ አይመስለኝም። ኒቃብ የሙስሊም መከበሪያ የሚጠቀሙበት ለሴቶች ይህ ዓለም ነቲንግ ብለው ለባሎቻቸው ብቻ ለመታየት የሚከለሉበት የሚጠቀሙበት ነው። አንቺ ቲክቶክ እንዳያውቅሽ ለዛውም ደግሞ ከሁሉንም እነሱ እንደሚያደርጉት ብታረግ ችግር የለም ፀጉሬን አውጥቼ ፊቴን ብቻ አርግበት አለው። ጭንቅላትሽ ግን ጤነኛ ነው። ሚዲያ ላይ እንደሆንሽ ትረሻዋለሽ ወይስ ከጓደኛሽ ጋር ውስጥ የምታወሪው ነው የሚመስልሽ የምታወሪው ነገር እግዚአብሔርን እምላችሁ የተቀዳችው የተቀዳችሁ ድምጿ ይቺ ማናት ጓለ ምናምን የምትባለው እሷ ስታሰማን የሰማሁት እዮዳ ቤት እንደምታወራውን ነገር አላቅም። እንዳየነው ነው ጫትና እንትኑ እንዳየነው አጭሳ ነው እንደምትገባው ሚዲያ ላይ። እንኳን እሷ ሙስሊሟ እኔ ክርስቲያኗ ማድረግም አልችልም፣ ማለትም አልችልም። የሙስሊም እንትን ነው ችግር የለም። አምጥቼ እንቃባቸውን አረጋለሁ። ሪሊ ጤነኛነሽ ግን ምንድን ነው እያጨርሽ የምትገቢው? ደግሞ ስለሚቀኑብኝ ምናምን እንጂ ለምን ሰላሳ ስምንት ሺህ አይደለም፣ የኢትዮጵያ ሕዝብ ሁሉ ቢያይሽ እኔን ሮማን እኔ የማየት እስቲ እኔን የምታውቁኝ ፎሎ አድርጉኝ እንዲያርጉኝ ብዬ ለምን ያቃለው ሰው አላቅም ጠይቄ አላቅም። ፎሎ አረከኝ አላረከኝ ወደ አረከኝ ነው የተከተልከኝ አንድ ቀን እኔ ሮማን ወይኔ ፎሎ ማታረጉኛ አትበልጡም እንዴ ቁጭ ብላችሁ የምታዩኝ? እኔ እንኳን አንዳንድ ጊዜ አዲስ አበባ ልጅ የሆነ ሳይ ፎሎ ላረገው ስል አላረጉኝ አገኛቸዋለሁ። የሆነ ልጅ ይጽፍልኝና ፎሎ አርጊኝ ሳያቸው ማረጋቸውና ማራረጋቸው እንኳን አያቁትም። እኔ ፎሎ አርጉኝ ብል ሚሊየን መግባት አያቅተኝ። የምታዩኝ ላይክ እንኳን ያደረጉት ከአራት ሚሊዮን አልፏል። ላይክ ያረጉት አራት ሚሊዮን አልፏል። ያ ያየው ላይክ ያደረገውን ሰው ለምንድን ነው ፎሎ ማታረጉ? ይላለው ፎሎ ምን ሊያረግልኝ ነው? ፎሎ አላት አንድ ሚሊዮን ፎሎ የሚከተላት ቲክቶከር ምናምን ድባል ምን ሊጠቅመኝ ነው? እኔ ገንዘብ ታርጌት ታርጌ አልመጣውም። ሰብስክራይብ እንኳን ማረግ አሁን ቡጣናት ከመጣች ሮማን ለምን ያንቺን ቤት ሰብስክራይብ አይደረግም? ዩቱብ ገንዘብ እንደማይገኝበት አውቄ ነው። ከኔ በላይ መቀለድ መጫወት ማፌዝ የሚችላለ እ ዩቱብ ላይ ጉብ ብዬ ሳቢ ማግኘት እኮ አላገኝኝ። በምን ሁኔ የቀናውብሽ ጅብ ዘንጦ ሐቢባ አንቺ እኮ ትዝ እምትይኝ እኔ ሳይሽ ራሱ ትኩር ብዬ ናዝሬት ሲሄድ ማየው ዝንጀሮ ነው ትዝ የሚለኝ። የሰው እንኳን ነገር የለሽም በዝንጀሮ ጀምሮ እረስቶት እግዚአብሔር በሰው የጨረሰሽ። ጅላን ፎይ ጅል ቋጠሮ አታፍሪም፣ እንደ አንቺ ሮማን ቀንታቢ ነው ልቲ ምን ስለሆንሽ፣ የትኛው ወሬሽ አስቆ አንድ ቀን እንኳን በህይወትሽ ፈገግ ብለሽ ስቀሽ ጥርስሽን አይንተ ነው አናቅም። ሁሌ ጨለማ ፊት፣ ሁሌ ችግርና ችግር ስታዳምጪ ፊትሽ ችግር ፊት ሆኖ የቀራ? አንድ ቀን ስቀሽ አታቂ፣ መልክሽ ችግር አንቺ ችግር ይህን ፊት ሊየው ፊት ለፊት እንዴ! የኢትዮጵያ ሕዝብ በይሉንታ ስላየሽ ምን ራስሽን ቆንጆ አደረግሽ? እንዴ! ግንግን መነጽር ስታይ መልክሽን አያሳይሽ? አኞ ፊት ታሾፋለች። እንዴ! ከኔ ከሮማን ጋማ ጫፌን አደርሽም፣ እግዚአብሔርን ጫፌን አደርሽም። በምናወራው በማንኛውም ነገር ጅብ ዘንጦ እንዴ! ስሜኔ፣ በጉራጌነቴ የተደራድሬ ማላቅ የጉራጌ ልጅ ነኝ። አዲስ አበባ ተወልጄ ግን ገጠር የተወለዱት እንኳን እዚህ ለንደን ላይ ያሉት እስቲ ኪችናቸው ተከፍቶ እኔ ቤት ያለው ካላቸው ጉራጌነቴን በጣም እንደወንድ እንዳከብረው። ዘንድሮ እንኳን ወልቂጤ ሄጄ ደርሼ ስለተመለስኩ፣ ይኸው ዘንድሮ መስቀል እንገባለሁ። አሳይሻለው መስቀል ጥግ ድረስ ገብቼ ስሞት እንኳን በቀደም እየቀለርኩ ስላሴ ነው ያልኩት እመብርሃንን ከአባቴ አጠገብ ሞር ቅበሩ ብዬ ነው ለቤተሰብ የተናገርኩት ሬሳዬ ራሱ አዲስ አበባ ወለድ ሞር ነው የሚቀበረው በአፋን ኩሎ በጉራጌ ከመጣሽ አንጫጫሻለሁ ይጂ ታሾፋለች እንዴ እኔ ጉራጌነቴን እንዳቃርጎ ያሳደገኝ አባቴ ነው እኔ ሀያቶች እንዳንቺ አይነት ዝንጀሮ የሚመሳስል አስር ወንዶች አቁሞ ቀጥሮ እነሱ ሲበሉ ኩራዝ ይዘው ከባላባት ዘር ነው የመጣሁት። የባላባት ልጅ ነኝ። አያቶቼ ሁለቱም ቤተክርስቲያን አቆመው የሰሩ ባድዋ ጊዜ የተታኮሱ ሁሉ ነገሩ አለ። ቤት ሻሞላ በስማቸው አለ ገጠር። እኔ የባላባት ልጅ የሚዳሞ ብዙ ጉራጌዎች ታውቃላችሁ አይደል? የሚዳሞ ብዛ ልጅ ነኝ። ሚዳሞ ማለት ምን አይነት ስም እንደሆነ ታውቃላችሁ አይደል? የሚዳሞ ብዛ ልጅ ነኝ እኔ አባቴም ዳሞ ተሰማ መጣ ነው የሚሉት አባቶቹ ሲጠሩት ሳገሩ ሲሄድ፣ የዳሞ ተሰማ ልጅ ነኝ። የሚዳሞ ብዛቸው ልጅ ነኝ እኔ። የአቃቂ ወርዲዮት የትከትከ አቃቂ ወርዲዮት ብትባይ ማን እንደሆነች አታቂ አንቺ፣ ጅብ ዘንጦ እኔ እነግርሻለሁ? የሚዳሞ ብዛ ልጅ ነኝ። ዳሞ ይባላል አባቴ፣ ዳሞ ተሰማ ነው የሚባለው። ምን ሰርቶ እንደሆነ ጠይቅ። የኔ አባት ከነጀሪናል ወልደ ስላሴ ጋር አብሮ ፀሐፊ ሆኖ ለመንገድ ስራ ህይወቱን የሰጠ ነው። ለጉራጌ ህዝብ ኢትዮጵያ ውስጥ ምንም ነገር ሰርቶ ይችላል። ነገር ግን ለአንድ ሮበር ገዝቶ እንኳን ከወልቂጤ ጨዛ የሚሰራ ለዘመዶቹ ትራንስፖርት እንዳያጣ አምጥቶ እዛ አስቀምጧል። አይሲዙ መኪና ቢገዛ አባቴ እዚህ ስራ አላለም። ወልቂጤ ነው አምጥቶ የሰጣቸው። ከዛ ነው የመጣሁት እኔ። የእኔ ቤተሰቦችን ብታያቸው ለብቻችን ራሱ ክልል መጠየቅ እንችላለን። የኔ አባት ሂጅና ከኔ ጋብረኝ የተከተ እነ በቀለ ወያን ጠይቂ፣ በላይ በቀለ ወያን ጠይቂ፣ አባቶች ለምን ለብቻቸው ክልል አይጠይቁም? የሁሉ የእናንተ ነው ነው ያለኝ። ሂጅና ጠይቂ። ደግሞ መንግስት ሰምቶ እንዳይወርሰን ውሸቴን ነው ውሸቴን ነው ልበል አለን። እንዴ አለን ይስሟ ለብቻችን ክልል መሆን እንችላለን እንዴ። ምን ትቀልዳላችሁ እንዴ? ታሾፋለን እንዴ? የባላባት ልጅ ነኝ እንዴ። የአቃቂ ወርዲዮት የትከ ትከ ማን የምሁር መልካማ ታሾፍ ያለሽ እንዴ። ከዛን የመጣሁት የሚዳቦ ተሰማ ልጅ ነኝ። የስ ዳሞ ሶሪ ዳሞ ተሰማ ነው የሚባለው፣ አባቴ ገጠር ሲሄድ ሀያቶቼ ደግሞ የሚዳሞ ብዛ ይባላሉ። ዋላባት ልጅ ነኝ። ጠገር ብር ሰጥተው እንደዚህ ዝጭ ያለ ነው አባቴን አዲስ አበባ የላኩት። ጠገር ብር እንደውም ሀያቴ የቀበሩት እስካሁን እየተፈለገ ነው ለልጅ ልጅ የሚበቃ ቀብረው፣ የት እንደቀበሩት ሳይናገሩ በድንገት የሞቱት ተብሎ እስካሁን እየቆፈርን እየፈለግ ነው ነው ያንን ያገኘው ጊዜ አዳሚ ተከትለሽ ሳለቅሻለሽ። እየተፈለገ ነው ለልጅ ልጅ የሚበቃ ሳይሰሩ እንዲበሉ ተብለው ያ የጠገራ ብር ስቲል አያቴ የወርቅንትን ቀብረዋል ተብሏል። እንዳለ ደግሞ ሄዳችሁ መወርን ቆፍሩት። አይ አይ የማይወጣ ሚስጥን እየተናገርኩ ሄደው ደግሞ እንዳይቆፍሩት። እንደዛ ነው። አባቴ ምን አለ መሰላችሁ? ተሰማ ምን አለ ብለው ይላሉ መሰላችሁ ሲተርቱ ዘንጋ አቦች አቦች ትከለሞቸሞች አባቴ በጣም የኮራ የተከበ